ሰላም ሁሉ አማን ነው ወይ? ሰላም ናችሁ? ብዘት ተረፍረፍ ይበል የኔ ውድ ነገሮች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? ናያለ የተመሰገነ ሁሉ። ሰላም ሁሉ አማን ነው። ሰላማችሁ ብዘት ተረፍረፍ ይበል የኔ ውድ ነገሮች፣ እንዴት ይዟችኋል? ስራ ጤነት ይሆን? ሁሉ ሰላም ነው? ውዶች እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ናችሁ ሆይ ሁሉ ሰላም ሁሉ አማን ነው። አዛን ስላለ ነው ሳይለንት ያደረኩት ውዶች ውዶቼ እንኳን ደህና መጣችሁ እንደት ናችሁ? ሰላም ናቸው? የድምጡ እንዳይገባብኝ ብዬ ነው ሳይለንት ያደረኩት። ውዲህ እህቶቼ እንዴት ናችሁ? ደህና ናቸው፣ ሰላም ናችሁ? ሁሉ ሰላም፣ ሁሉ አማን። ወይኔ ያለው ክብሩ ይስፋ ለመድኃኔዓለም። ሁሉ ሰላም ነው፣ ሰላማችሁ በዚህ ትረፍረፍ ይበልኝ። የእኔ ውድ ህቶይ ከጎኔ ሆናችሁ ስለምታበረታት በጣም ምስጋና የላቀ ነው እና ይኸው ኮብሬት ነው ምናምን እየሰጠኝ ድምጡ ሲገባ ደግሞ አንድዬውን ደግሞ እንዳይዘጋብኝ ብዬ ነው ሳይልንከረኩት ማለት ነው፣ የእኔ ውድ ህቶይ ስለመጣችሁላችሁም አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቴ ማለት ነው። ውድ ቤተሰቦች እህቶች ስለመጣችሁ አመሰግናለሁ። እንዴት ነው? እንዴት ይዟችኋል? ዩቱብስ እንዴት እያደረጋችሁ ነው? እየበረታችሁ ነው ወይ? አመሰግናለሁ። የኔ ውድ ከባሩል አመሰግናለሁ። ውድ

እንጃ ወንድ ሴት ሆኒው አላነብም እኔ ይቅርታ። የበደን ቆሮ ነው ሰብስክራይበር በዚህኛውስ ቤተሰብ ነን የነድ በአንዱ ቤተሰብ ነን። በዚህኛው ግን ደመረሻ ደርሱ ዴ እና ሁላችሁም አመሰግናለው። ክባሩልኝ ኖሩልኝ፣ የእኔ ድምቀቶች፣ የእኔ አሌታዎች ማለት ነው። በጣም ነው የማመሰግነው።

ሮድምነ የኔ ውድ እንኳን ደህና መጣሽ። እንዴት ነሽ? ሊማሬ ሰላም ነው። ሰላም ስዛለ የውድ ስለመጣሽ አመሰግናለሁ። ባሬይ ቃለ ምልቃች ቤተሰብ ያሉ ናቸው። ተደማመሩ ደምርሻሉሽ በዚህኛው ዩቱቤ ሰብስክራይብ አርግሻለሁ

አመሰግናለሁ። ሁላችሁም ክበሩልኝ። በጣም ነው የማመሰግነው ወሮላይ እናመሰግናለሁ ማሮች፣ ገበር ላይ ያላችሁ ገባ ገባ በሉ ላይክ ሼር እያደረጋችሁ

እህቴ ውድ እንኳን ደህና መጣሽ። እንዴት ነሽ ልኝ? ሰላም ነው ሰላምሽ? ብዛልኝ ነ ወዴት ስለመጣሽ አመሰግናለው። ክባሪልኝ እንዴት ነሽ? ደና ነሽ ወይ ሰላም ነሽ ወይ ሰላም ነው ወይ? አመሰግናለሁ። ነ ወዴ ክባሩልኝ። በጣም ነው ማመሰግነው። እንዴት ነው ዊቱ? እንዴት እየሄደልሽ ነው? የበረታሽ ነው ወይ አመሰግናለሁ ከባሩን።

እኔ ውድ አመሰግናለሁ። ገባ ገባ ላይክ ሼር እያረጋችሁ አንድ ሺህ ስምንት ገብተሽ የለ እኔ ውድ ደስ ይላል ደስ ይላል ደረስሽብኝ። እኔን ማለት ነው ጎበዝ ይሆነች። የሆነ ቀይ ልጅ አለ እንደውም ብዙ ጊዜ አልዞርም ገና ስትመጣ ስንት አስር ነው አምስት ነው ስድስቱ ና ነበር የመጣ ኢዲያ ላይ ፔን ፔን እያረኳት አሁን እናንተ ጉድ ምቤት ይል ወይኔ ደስ ሲል ወደ ሶስት ሺ ምናም ገብታለች ወደ ሶስት ሺ ማለት ነው። እና የእኔ በዘው ባለበት ቁጫ ነው እንግዲህ አንድ አመት ሊሆነ ማለት ነው ረበድሌጠው አንድ ሺ ገና አንድ ሁለት ሺ ራሱ ገና አልገባውም። አንድ ቀን ብድግ ያደረገናል። ላይዟችሁ መበርታት። አረ ጎይኒ አረ ምንድን ነው ይሄ ነገር? ምንድን ነው የሚሰጠኝ ይሄ ነገር? እናንተ እኔ አልገባኝም ማርያምን ምንድን ምንድን ነው አሁን ምን አጠፋሁ? ሻይ ጠጣሁኝ እንትን ይላል እንደ ሆነስ ግራ ገባኝ። በማስታወቂያው ተውኩኝ። ደግሞ በዚህ ስገባ እኔ ምን አይነት ፈተና ነው በድንግል